የጨረታ ማስታወቂያ የገቢዎች ሚኒስቴር የሚፈለግባቸውን የታክስ ዕዳ በህግ በተቀመጠው ጊዜ ባለመክፈላቸው ምክንያት ለታክስ ዕዳ ማካካሻነት የተያዘ የአልቦርግ ሜዲካል ሰርቪስ ኃላፊነቱ የተወሰነ የግል ማህበር የህክምና መሳሪያዎችና የቢሮ መገልገያ እቃዎች ከኡሚ ፕሬሳ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበርና ከሰንራይዝ ኃላፊነቱ የተወሰነ የግል ማህበር የተያዙ ኮምፒውተሮች ፕሪንተሮችና የመቁረጫ ማሽን እንዲሁም ከተለያዩ ድርጅቶች የተያዙ የተለያየ ሞዴል ያላቸው ተሽከርካሪዎችን ባሉበት ሁኔታ በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። በመሆኑም ጨረታው ጥቅምት 3 ቀን 2018 ዓመተ ምህረት በታተመው አዲስ ዘመን ጋዜጣ ላይ የሚገኝ ሲሆን መስፈርቱን የምታሟሉና መጫረት የምትፈልጉ ተጫራቾች የጨረታውን አጠቃላይ ሂደት በጋዜጣው ላይ በመመልከት መጫረት የምትችሉ መሆኑን እንገልጻለን። ለበለጠ መረጃ የተቋሙን ዌብሳይት ሞር ጂኦቪ ኢቲ ወይም በስልክ 0 011 617 8490 ኮድ 244 245 246 ደውሎ መጠየቅ ይቻላል። የገቢዎች ሚኒስቴር።